እንደውም እኮ ደብድቦታ ተጣልምን ነው መሰለ? ተደባድባችሁ፣ ደብድበው ታውቃለህ? ስለሆንክ ግጭት ይኖራል። ማንም ሰው ይጋጫል። እኔና ቴዲ አለመግባባት ኑሮን ተጋጭተን ይሆናል። ተጋጭታችኋል? ደብድበዋል? እንደዛ አይነት የልጅነት ወቅት ጊዜ ቢሆንም እሱ ቢሆንም እሱ ቢሆንም ግን ይህን ያህል የሚገባ አይደለም። አሰት እንግዲህ በአንተ ቦክስ ተመቶ እኔ ራሴ በመታ የለውም። ተጋሽተናል፣ ግጭት አለ። ያው ነገሩ እኔ አይደለሁኝም ግን እኔ ራሴን ኦኬ፣ እኔ አይደለሁም ከምል ዝም ብል ይሻላል። ተጋጭተናል ግጭት ነበረ እና እዛ ግጭት ላይ ብዙ ግጭቱ እንዳይፈጠር ብዙ አስተዋጽኦ አድርጊያለሁ እስከ መሸሽ ደረጃ ደረሼ ነበረ፣ ግን አልሆነም። ስለዚህ ሳይሆን ሲቀር እና ሳይሳካ ሲቀር ራስን የመከላከል ስራ ታከናውናለህ። ቀላል ነገር ነው፣ ይህን ቀላል ነገር ነው። ቦክስ ለሰጪው ብሎ ቀላል አይደል? አንተና ፋፍ ብትደባደቡ ማን ይወግራል? እሱ እሱ ያኔ በድብድብ አላምንም። መልስ የለም በድብድብ እንጂ ከዛ ተዘፈን የለም። አንተ ጋ ግን እንደዛ የሚል የለም። እኛ ጀምረ ነው ሂፕ፣ አዎ እኛ ጀምረ ነው ሂፕ በሀገርኛ፣ እዝጌድ ያሳያችሁ የሚያወራው ሌላ ነው። እሱን ማለት ፈልጌ ነው። እሱን ከአገናኙት ግን አንተ ምን ማለት ፈልገህ ነው? እሺ፣ ምንም ቀላል እኮ ነው። ኢፋ በአገርኛ እኛ ጀምረ ነው የሚያወራው ሌላ ማለት በቃ፣ እኛን እኔ ጀምረ ነው በአማርኛ ኢፋ እኮ። ሌላው ግን እኔ ጀመርኩ ይላል ማለት እኮ ነው አይደል፣ እኮ የሚል ካለ እንዳይል ነው እንጂ። አሁን የጠቡሉ መንስኤ አራዳ ለአራዳ ምንጭ ሸዋ ወድና የሚለው ዘፈን ላይ ሂፖፕን ጀምረ ነው እኛ የሚል ነገር አለው እሱ አይደለም ጸቡ እሱ እኔ የጀመርኩት እንጂ ልጅ ሚካኤል ልጅ ነው እንደዛ ሳይሆን እኔ አባባሌ ምንድን ነው የኮክ ስቱዲዮ ላይ የተባለችው ነገር ነው። እና ኢትዮጵያ ውስጥ እኔ ብቻ ነኝ ማለት አይደለም። በጣም ብዙ አሉ። በ1993 አፍርሶች ነበሩ፣ አልጋ ወራሽ የሚባሉ ነበሩ። በ1993 በኢትዮጵያ አቆጣጠር ማለት ነው። የእነሱን ዘፈን አዳመጥ ነበር እኔ የእነሱን ዘፈን አሰማ ነበር። አማርኛ ራፐሮች ብዙ ነበሩ። አልተሰማም። ምክንያቱም በዛ ሰዓት እንደ ሙዚቃ አይቆጠርም። ለፍተዋል፣ በጣም ብዙ ለፍተዋል። እነ ሳንፎድም ነበሩ፣ ብቻ በጣም ብዙ ራፐሮች ነበሩ። ግን በቃ ያው ከጊዜ ከእንትኑም አንጻር በጊዜው አልነበረም። ጋሞዎችም ነበሩ። ከጋሞዎች በኋላ ነው እኔ የወጣው 99 ላይ። ግን ያው ህዝቡም ተቀበለው፣ በአገረኛም አርገን የሰራ ነው ህዝቡ ተቀበለው፣ ወደደው። ይህ እንቅስቃሴዎች ሁሉ ዳንስ ናቸው። ስለዚህ ህዝቡ ጋር ደረሰ። አሁን ያቺ የጸባዋን መንስኤ የምንድነው? ቼኮክ ስቱዲዮ ነች እንጂ ሌላ ነገር የለውም። ያ መዘፈኑ ነው የተለመደ ነው። ሂፖፕ ሙዚቃ ላይ ምንትን ማለት እኮ ነው አዝማሪ ማለት ነው። ስለዚህ እንደ አዝማሪ አንድ ልባት ያላገኝም። ጥያቄ አለ፣ ሂፖፕ ማን ጀመረው? እንግዲህ እሱን ነገር እንዴት ብዬ ልመልስልሽ? ብዙ ሰውም አጨቃጫቂ ጥያቄ ሄደው፣ ይሄ ነገር እኔ ሂፕሃፕ ጀመርኩኝ ብል ምንም አያዳግተኝም እንደዛ ለማለት ነው። ግን ብቻዬን አይደለም የጀመርኩት። በዛ ጊዜ በጣም ብዙ ልጆች ነበሩ። ማድቦይስ ካምፕ ቢባል ካምፕ ነበረ በጣም ብዙ፣ ሁልጊዜም ብዙ ኢንተርቪው ላይም ተናግሬያለሁና፣ ብዙ ውስጡ ብዙ ስጦታ ያላቸው ልጆች አሉ። ለምሳሌ ምንድን ነው ልበልሽ የባህል ቡድን አለ፣ ተወዛዋዦች የዘመናዊ ተወዛዋዦች አሉ፣ ሰርከስ የሚሰሩ ልጆች አሉ፣ እኛ ሂፓፕ የምንሰራ ልጆች አለን፣ አርኤምቢ የሚሰሩ ልጆች አሉ። ከዛ ደግሞ አማርኛ ዘፈን የሚሰሩ ልጆች አሉ፣ እና ያ ሁሉ ጥርቅም ነው እንግዲህ ማድቦይስ ካምፕ ተብሎ እንሰራ የነበረው። ግን ከዛም ከማድቦይስ ካምፕ በፊትም እንግዲህ እኔ ሂፓፕ ሰራ ነበረ። ስለዚህ እንግዲህ አሁን አንደኛ ነው የሚሉ ያው ልብ ለልብ ስለምንተዋወቅ እኔ ሚዲያ ላይ ስወጣ እኔ አንደኛ እኔ ማለቱ እንኳን አልፈልግም። እኛ ልብ ለልብ ስለምንተዋወቅ ማን አንደኛ ማን እንትን አለ የሚለውን ራሳቸው በልባችን የምንተዋወቅ ይመስላል። እንዲሁ ህብረተሰቡ መጀመሪያ እናንተ አልበም የወጣበትን ሲዲ ነው ምናን ሆያ ሆ። ማን ነው የመጀመሪያው ሂፕሆፕ በአማርኛ አቀንቃይ በኢትዮጵያ? የኢትዮጵያ ሂፕሆፕን ፉከራ ነው ካለን፣ ሄደ እኮ እነ ሜሪ አርምዴ ጋ እነ አለማየሁ እሸቴ ጋ ተወሱ ላፎንቴኖች፣ ባዴ ባዴሳ አልበም ላይ ታስታውሳለህ። ከባዴ ባዴሳ ራሱ አልበም በፊት ብዙ የሰሯቸው ነገሮች ነበሩ። እንደዛ መሄድ እና እኔም ብዬ አልናገርም እኔ በተአምር ለምን ብዙ የተሰራ ስራ አለ ከዛ በፊት። ግን እኔ በነበርኩበት ሰዓት ለጊዜው አስተዋጽኦ አድርጌያለሁ እና ልጅ ሚካኤልን ሰው ነገረኝ፣ ው ብለው ነገረኝ። ልጅ ሚካኤል ባይ ደ ዌይ የእኛ ጓደኛ ነው፣ የእኛ ስኳድ ነበረ ድሮ። ራሱ ከድሮ ጀምሮ የሚሰራ የነበረ ልጅ ነው፣ በጣም ጎበዝ ልጅ ነው። አሁን ደግሞ ጥሩ አልበም ሰርተዋል። አልበሙ በጣም ወድጀዋለሁ። ጥሩ እየተንቀሳቀሰ ያለ ልጅ ነው። እኛ ጀምረ ነው ሂፕሆፕ በአማርኛ ነው የሚለው እና በሚጠይቅበት ሰዓት እኛ ስላለ ሁላችንም ያጠቃልላል እና ጥሩ ነው፣ ወድጀዋለሁ። ሂፕሆፕ ላይ አለ እንደዚህ መነጋገር አለ። እኔ ነኝ አንተነ የሚባልበት ነገር አለ። ግን እኔ እኔ አረለውኝም። ሜሪ አርምዴ ድሮ የድሮ ግጥሞች ታስታውሳለህ? እንዴት ይጣፍጣል የሰላም ቤት እንጀራ ባህር በቅዳሜ በባል የተሰራ ምናምን የሚሉ እንደዚ አይነት ግጥሞች ነበሩ እና አወራረዷ ከክራር ጋር ቢሆን እንደ ራፕ ነው። ላይክ ብሰማው ብሉዝ ነው እኮ። አለማየሁ እሸቴ ላፎንቴኖች ከዛም በፊት ኢቭን ዳዊት መለሰ ራሱ አፍሪካን ስታይል ሆኖ የነበራቸው አሉ። እነዚህ ሁሉ ስልቶች ሂፖፕ በአማርኛ አይነት እገሌ ነው ሊባል አይችልም። እገሌ ነው ልትለው አትችልም። እነሱ ያሳዩን መንገድ አለ። እሱን ደግሞ አሻሽል ነው ተከታ ሳምቦርት ትዝ ይለኛል። እንዴ እኮ ድሮ ሽለላና ፎካራው ቴዲዮም፣ ልጅ ሚካኤልም የራሳቸው የሆነ መልስ አላቸው። ያንተ ከድሮዎቹ ወገን ነን ካልክ፣ ያንተስ ምላሽ ምንድን ነው? ለምሳሌ አንድ ነገር ተሰርቶ ከለሩ እስኪታወቅ ከለር የለ። ለምሳሌ ቺም ብትወስዳት ከለሩ ብራውን ነው ወይ ምናምን ትላላል። አዎ ስለአየኸው ነው። እኔ እኔ ብዬ ማስበው እኛ ከሰራን በኋላ ለመታየት እንዲሆን ያደረግ ካደረጉት ውስጥ አለውበት ብዬ ነው ማስበው። ሂፖ በአማርኛ ሂፖ በአማርኛ ጀማሪ ግን አይደለም፣ ከጀማሪዎች ውስጥ ማለት ነው። ያው ከጀማሪዎች ውስጥ እኛ ሜንስትሪም ላይ ሞቶ ህብረት ሪልት ላይ ምንም ላይ የምንዲታይ በዛ ቫይብ በእኛ ደረጃ የኛ ለምሳሌ ኔኔ የሚለው ጉራጌቶን ናምን የሚሉት የወጣበት ዘመን ላይ እንደዛ ሂፕሃፕ አልነበረም። ከዛ በፊት እውነቱን ለመናገር ቴዲዮ ሰይፉ ጋር ቀርቦ ተጠየቀ ማለት ነው ብሎ ተጠይቆ ቴዲዮ ራሱ እንግዲህ እኔ መጀመሪያ ስንተኛ ክፍል እያለው አፍሪስ የሚባል ልጆች ከጀርመን ሀገር፣ የእነሱን ሲዲ ሰምቼ ነው ኢንስፓየር ይሆንኩት ብሎ ኦፊሻሊ አስቀምጧል እዛ ጋር ለዚህ ደግሞ ቢግ አፕስ